ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን፣ እንደምን አላችሁ? አለን ዛሬ ሚያዝያ 29 2017፣ እንደምትመለከቱት በአዲስ አበባ በለሚ ኩራ ክፍለ ከተማና በጎሮ ገብርኤል አካባቢ ከፍተኛ እሳት አደጋ ተከስቷል። እንደምትመለከቱት በምስሉ ላይ በአዲስ አበባ ከተማ አስተዳደር በለሚኩላ ክፍለ ከተማ ጎሮ ገብረኤል በተለምዶ ጉሊት ተብሎ የሚጠራው አካባቢ በተከሰተው የእሳት አደጋ በሱቆች ላይ መውደማቸው የአካባቢ ነዋሪዎች ለኢቲክፋ ኢትዮጵያ ገልጸዋል። አደጋው የተከሰተው ከጠዋቱ አራት ሰዓት ገደማ እንደሆነ ምክንያቱ ገና እንዳልታው እንዳላወቁት እንዲሁም በሰዎች ላይ ጉዳት ባይደርስም በርካታ ሱቆች መውደማቸው ነዋሪዎች ለቲክፋ ኢትዮጵያ ተነግረዋል። በመደዳው የተደረደሩ ሱቆች የእሳት ቃጠሎ ሰለባ ሆነዋል። የከተማ እንግዲህ የከተማ እሳት አደጋ ስራ አመራር ኮሚሽን ሰራተኞች ተሽከርካሪዎች በቦታው እንደተገኙ የእሳት ቃጠሎ እና በቁጥጥር ስር እንደዋለ በቦታው ያሉ አይን እማኞች ነግረውናል። አንድ ቃላቸው ለቲክፋ ኢትዮጵያ የሰጡ የሰፈሩ ነዋሪዎች በአደጋው ሱቆች ሙሉ በሙሉ እንደወደሙ ተናግረዋል። እንግዲህ እኚህ አካል ከቦታው ያጋሩን ቪዲዮ እና የፎቶ ምስል እንደምትመለከቱት ተያይዞላችኋል በተባለው ቦታ ቃጠለው መከሰቱን የሚያሳይ ሲሆን ሁሉም ከላይ የተያይዘው በአደጋው ዙሪያ እሳትና አደጋ ስራ አመራር ኮሚሽን ለማነጋገር ጥረት እያደረግን እንገኛለን ተብሏል። ይህ ደግሞ የምትመለከቱት በጎሮ በገብርኤል እንደምትመለከቱት እሳት አደጋ ተከስቷል። እዛም ከዚህ በኋላ ያለው የምትመለከቱት በጎሮ ያለው የእሳት አደጋ ነው። እስከ መጫ አብራችሁን ቆዩ፣ ተከታተሉ። ያለውን ነገር ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዲሁም ቪዲዮውን ላይክ ላይክ ማድረግ አትርሱ። መቼ ነው ደስታ ዜና የምንሰማው? ዛሬ ደስታ ዜና ስንሰማ ነገ ደግሞ ሀዘን ይፈጥራል። እረ መቼ ነው ሙሉ ሆኖ ሀገራችን እረብታ አድርጋ ሰላም ተገኝቶ እረፍት ተገኝቶ እንደው መቼ ነው እረፍት የምናገኘው? በእውነት መቼ ነው መቼ ነው ያደገ አራገ ሀገራቶቹ እንኳን ስንት ነገር እያለ በደስታ ይኖራሉ። እኛ ገና እድገት ላይ ያለን ሁሉን ቦታ ላይ እንቅፋት እንቅፋት እንቅፋት እንቅፋት ሀዘን። እስቲ ድሀ የለፋበትን ንብረት እንደዚህ ከወደመ እስቲ ምን? አሁን ይሄ እሳት የተነሳበት ምክንያቱ አይታወቅም ይባላል። እንግዲህ ከየት ይምጣ? እንዴት ነው? እንዴት መኖር ይቻላል? በእውነት ሀገራችን በጣም ያሳዝናል። እግዚአብሔርን